ሰላም ጤና ይስጠልን፣ እንዴት አላችሁ? ሩሲያ በጣም አደገኛ የተባለችውን የስለላ መርከቧን ያንታር በመባል የምትጠራውን ወደ ዩናይትድ ኪንግ ወይም ደግሞ ወደ እንግሊዝ የአየር ክልል አሊያም ደግሞ የውሃ አካል ላይ መላኳ እጅግ ቁጣ ንቀስቅሷል። እሷ ደግሞ የተጠቀመችው እጅግ አስቸጋሪ የተባለውን ወይም ደግሞ አርኤፍ የተባለው የፕሌን ላይ ወይም ደግሞ እነሱ ፓይለቱ ላይ እጅግ አስቸጋሪ የተባለውን የጨረር ላይሰር የሚባለውን ጨረራ አሳይታለች። ጨረሩን አሳይታለች። ጨረሩ ማሳይቷ ደግሞ በጣም ከባድ የሚባል የጦር ትንኮሳ እንደሆነ ይነገራል። ከዚያ ውጭ ደግሞ የገባችው በጣም መታየት የማትችል ወይም ደግሞ መሶር የምትችል ናትና በስጉር መግባት የምትችል ናት። የት እንዳለች ምን እንዳለች የማትታወቅናትና አንዴ ነው ከኖቬምበር ሁለት ላይ ብቻ ታየች። ከዚያም በኋላ ወዴት እየሄደች እንደሆነ ምን እያደረገች እንደሆነ ታይታ አትታወቅም። ባልቲክ ሲ ላይ ብቻ ነበረ የታየችው አሁን ግን የት እንዳለች ምን እንዳለች ድጋሚ ትራክ ከተደረገች በኋላ ጠፍታባቸዋለችና ምናልባትም ሩሲያና ዩናይትድ ኪንግደም በትክክለኛው ውጥረት ውስጥ እንደሆኑ የሚጠቁም ነው። ዩናይትድ ኪንግደም ፕሬዚደንት ቭላድሚር ፑቲን እርስዎ የሚያደርጉትን ሁሉ እያየኖት ነው፣ የማያቆሙ ከሆነ እርምጃችንን ያውቁታል፣ እርምጃ እንወስድብታለን የሚል ግልጽ አቋም አሳይተዋል። ና ይሄ እንግዲህ እርምጃ ይወስዳሉ አይወስድም የሚሉስ ብቻ ሳይሆን የሩሲያ ፖለቲከኞች የሚያደርጓቸው እንቅስቃሴዎች ለአውሮፓ ሕብረት ስጋታቸው እንደሆነ በግልጽ የሚጠቁም ያደርገዋል። ና የሩሲያ ይቺ የስለላዋ መርከብ የገባችበት መንገድ ና ራሷን ወደ ሌላ አቅጣጫ የወሰደችበት በጣም አስፈሪ የሚባል ሂደት ነው የተከተለች። ወደ ሰሜናዊ ስኮትላንድ ሄደች መስለ አሁን ወደ ደቡብ እንድትመለስ ትዛዝ ሰጥቷት ነበረ። ከዛ ጠፋችባቸው ወይም ደግሞ ተሰወረችባቸው ነው ጉዳዩ ና ይሄኛው እጅ ግ ትንሽ የሁለቱን የሞስኮና ና የለንደንን ወትሮንም የማይግባባ ፖለቲካ ውስጥ የነበሩ ናቸው። አሁን ደግሞ በተጨማሪ ሌላ አይነት አስቸጋሪ ውጥረት ውስጥ እንዲገቡ ሊያደርጋችሁ ይችላል እና ይሄ ትንሽ የአውሮፓን ፖለቲካ ሊያናጋ የሚችል ነው። በእርግጥም ተናግቷል። የአውሮፓ ፖለቲካ አሁን ደግሞ በዚህ ልክ ሲጨምሩበትና ዩናይትድ ኪንግደም እና ሩሲያ እጅግ አስቸጋሪ ነው። በዛ ላይ ደግሞ ሩሲያ አታክም በተሰኙት የአሜሪካ ሰራሽ የጦር መሳሪያዎች ረዥም ርቀትን ጫፊ ሚሳይሎች እነዚህ ላይ እነዚህን በመጠቀም እነዚህ ላይ ዲፔንድ በማድረግ እነዚህ ላይ በመመርኮዝ ዩክሬን ጥቃት ሰንዝራባታለች ሩሲያ ላይ እና ሩሲያም ደግሞ ምላሽ ሰጥታለች። ትንሽ የኛው ውስብስብ ነው እና አሜሪካ አታክም ስትሰጠች ማለት ሩሲያ ሌሎች እስካሁን በፊት ያልተጠቀመቻቸውን ረዥም ርቀቱን ጫፊ ሚሳይሎችን ትጠቀመ እንዲያስገድዳት በር ይከፍታል። እሱም አለ እንግዲህ በሌላ በኩል ደግሞ የአሜሪካ ወታደራዊ አዛዦች ወይም አዛዦች ሳይሆኑ የወታደራዊ ክንፍ እንደዚሁ ኃላፊነት ያለባቸው ሰዎች ውጥረቱን ለማርገብ በሩሲያና በዩክሬን መካከል ያለውን ውጥረት ለማርገብ ወደ ዩክሬን ኪየቭ ከተማ ሄደው እየተነጋገሩ ይገኛል። እሱም እንደ ተስፋ ይታያል። ግን ደግሞ አሁን ለንደንና ሞስኩ የገቡበት ትክክለኛ ይሄ ወታደራዊ መፋጠጥ ግልጽ እየሆነ መጥቷል። ከዚህ በፊት ነገራችኋለሁ። ባሮ በሚባል ቦታ ላይ ኖርዌይ አካባቢ በተራራና በረዶ በተሸፈነ ወይም ደግሞ አርክቲክ ሰርክል በሚባለው አካባቢ የሩሲያ ጦር አንድ ቀን የሆነ ችግር ሊፈጥር ስለሚችል ዋር ዲክሌር ሊያደርግ ስለሚችል ስጋት አለብን በሚል ለጦርነት ዝግጁ የሆነ አቋሟን ለማሳየት ብሪታንያ ወታደሮቿን ልካ ከባድ የተባለውን የጦር ልምምድ በባህርም በተራራም አድርጋ መመለሷ ይታወቃል። ያን ተከትሎ ደግሞ ይቺ የስለላ መርከብ ወደዚህ አካባቢ መምጣቷ አስፈሪ ሆኖባቸዋል። ያንታር ትባላለች። ይቺ ያንታር 2015 ላይ የተገነባች ወይም ደግሞ እነ ፕሬዚዳንት ቭላዲሚር ፑቲን ያሰሯት መርከብናት ውስብስብ ቴክኖሎጂ በመታጠቅ የምትታወቅ ነች እና ምናልባት ትራክ ተደርጋ አታቅም። ከኖቬምበር ሁለት ላይ ብቻ ነበር ለመጨረሻ ጊዜ የት እንዳለች የታየችው በባልቲክ ባህር። ከዚም በኋላ የት እንደነበረች አይታወቅም። ስለዚህ ስኮትላንድ ታየች ማለት ነው እና እጅግ ደግሞ ይሄኛው ትንሽ አንደኛ የመርከቧ ባህሪም አስቸጋሪ ነው፣ ሁለተኛ ደግሞ የአር አይ ኤፍ በተባለው የፕሌን ላይ የነሱ ፓይለቶች ላይ የዩናይትድ ኪንግደም ላይ ማለት ነው እነሱ ላይ ላስር በመጠቀም ጨረር በመጠቀም መጠቀም ረብሻችኋለች ወይም ደግሞ አቅጣጫ እንዲቀይሩ ሁላ ነው እያደረገቻቸውና ይሄ እጅግ የሁለቱን ሀገራት ግንኙነት ያሻክራል፣ ሳይሆን ሁለቱ ግንኙነት አፈሙዛቸውን ና አፈሙዝና አፈሙዛቸውን እንደ ቀልሃ ለመተኮስ ወይም ደግሞ ይሄ ጥይት ለመተኮስ እንደተዘጋጁ ሊጠቁም የሚችል መሆኑን ምንም ሳይታለም የተፈታ ያደርገዋል ና ይሄኛው የመርከቧ ወደ ኖርዝ ኦፍ ስኮትላንድ ስትንቀሳቀስ ነበር ነው የተባለው ና በሰሜናዊ ስኮትላንድ ዩናይትድ ኪንግደም እንግዲህ ስኮትላንድ ማለት ያው ዩናይትድ ኪንግደም ማለት እነማን እንደሚያጠቃልል ታውቃላችሁ። ስለዚህ እስኮትላንድ ገባች ማለት ብሪታንያ ተነካች ማለት ነው ወይም ዩኬ ተነካች ዩናይትድ ኪንግደም ተነካች ማለት ነው ና ከዚህ በኖርዝ ኦፍ ስኮትላንድ ወይም ደግሞ በሰሜናዊ ስኮትላንድ የዩናይትድ ኪንግደምን የእንግሊዝን የውሃ ክፍል ነው የገባችው። ይሄኛው ለሁለተኛ ጊዜ ሆነ። በዚህ ዓመት ለሁለተኛ ጊዜ ነው ጥሳ የገባችሁና ምንድን ነው እንግዲህ ፎር ላስት ፊው ዊክስ በዚህ ዓመት ላለፉት ጥቂት ሳምንታት እንኳን ሁለት ጊዜ ነው ጥሳ የገባችሁ እና የአንተር ምን እያደረገች ነው የሚል ጥያቄ የእንግሊዝ መከላከያ ሚኒስትር ሄሊ በጣም በስፋት ሲናገሩበት የነበረው እኛም ተዘጋጅተናል፣ አንድ ቀን እናንተ በምታደርጉበት መንገድ እኛም እናደርጋለን የሚል ሀሳብ ሰጥተዋል። ና ቺ ያንታር መንገዷን እንድትቀይር እንግዲህ በተደጋጋሚ መናገራችን እንቀጥላለን። እንግዲህ ከዚህ በፊት ደግሞ ሌሎችን አጋጣሚዎች ለመጠቀም አልሞከርንም፣ አሁን ወታደራዊ አማራጮች ልንጠቀም እንችላለን የሚል በግልጽ አስቀምጠዋል። ዩኬ ዊድ ካንቲኒ ሞኒተሪንግ ሺፕ መርከቧን ለመቆጣጠር ዩናይትድ ኪንግደም አሁንም ትቀጥላለች። ከዛም ደግሞ ሚሊትሪ አማራጮችን ለማድረግም ዝግጁ ናት። የአንታር የምትባለው ይቺ የስለላ ወይም ደግሞ ፑቲን የላኳት የስለላ መርከብ ዩናይትድ ኪንግደም መግባቷ አደገኛ በመሆኑ ለዚህ ምላሽ የሚሆን አቅም መፍጠር እንችላለን ያንም እናደርጋለን የሚል ግልጽ ሀሳብ ነው እየሰጡት ይሄኛው ሀው ንግ የሚለውን በጣም ሀሳቡን ግምት ውስጥ ማስገባትም ያስፈልጋል ተብሏል እንግዲህ ምንድን ነው ያሉት የ የዩናይትድ ኪንግደም መከላከያ ሚኒስትር ሀይሊ እሳቸው ያሉትን በጣም ክሪቲካል ነው ባይዞ የእንግሊዝ ፖለቲከኞች የሚናገሩት ነገር ተግባራዊ እያደረጉታል አያደረጉትም ወደሚል ከሜዳችን በፊት እንግሊዝ በእንደዚህ አይነት ጉዳዮች ላይ አቋሟን ግልጽ ካደረገች ኤምአይ ሴክስ ወይም ደግሞ ልክ ለእስራኤል ሞሳድ እንደምንለው ልክ ለአሜሪካ ስለላ ድርጅት ስፓይ እንደምንለው ሲይ እንደምንለው እንደዚሁም ደግሞ ለራሽያ ኤፍስቢ ወይም ኤፍኤስቢ እንደምንለው ያለው ማለት ነው። ኤም አይ ሲክስ በጣም ትልቅ ስራ ሊሰራ ይችላል እና ይሄኛ ወደሆነ ኮርስ ሊወስዳቸው ይችላል። ወደሆነ አቅጣጫ ከሄደ ደግሞ ሜ ሻዳውን የሚባል ሀሳብ እየወጣ ነው። ይሄኛው እጅግ አስቸጋሪ ነው እና ሄሊ ምንድን ነው ያሉት የሚለውን በግልጽ ልንገራችሁ እንግዲህ ለሩሲያና ለፕሬዚደንት ቭላዲሚር ፑቲን ያለኝን መልእክት ልንገራችሁ፣ ያለኝን መልእክት ላስተላልፍላችኋል። ዊ ሲዩ አይተናችኋል። ከዛ አሁን ምን እያደረጋችሁ ምን እያደረጋችሁ እንደሆነ እያየናችሁ ነው፣ እናቀዋለን የሚል ሀሳብ ሰጡና አሁን ያንታር ወደ በዚህ ሳምንት ወደ ደቡብ አቅጣጫ ወደ ስኮትላንዱ ማለት ነው ጉዟን የምትቀጥል ከሆነ

ሬዲ ነው ያሉት። እንግዲህ ያሉት ምንድን ነው፣ ወደ ደቡብ አቅጣጫ ጉዞዋን የምትቀጥል ከሆነ ትራክ እናደርጋታለን ወይም ደግሞ ትለይና ከዚያም በኋላ ዋጋዋን እንሰጥታለን። ለሩሲያ ና ለፕሬዚዳንት ቭላድሚር ፑቲን መልእክታችን ይሄ ነው፣ የምታደርጉትን እያየናችሁ ነው። ምንድን ነው የምታደርጉት? ዊሲዩ ምን ምን እየፈጠራችሁ እንደሆነ እናውቃለን። ምን እንደምታደርጉ መሬት ላይ ያለውን ሀቅ እንረዳለንና ና አይተናችኋል የሚል ሀሳብ ነው የሰጡት። ስለዚህ እነዚህ ሀይላት ወደ ምን እያመሩ ነው የሚለው በጣም እጅግ አስቸጋሪ ነው። ሄሊ ኢንሲደንቱን ቀለል አድርገው አልተመለከቱትም። እንደውም በዳውኒንግ ስትሪት ቀርበው ነው በጠቅላይ ሚኒስትሩ ኦፊስ ወይም ደግሞ ፓርላማ ብዙ ጊዜ የእንግሊዝ ፖለቲከኞች ሰፊ ውይይቶች የሚያደርጉበት ቦታ ላይ ተገኝተው ነው ይህን ሀሳብ የሰጡት እና ይሄ ብቻ አይደለም እና የሮያል ኔቪ ወይም ደግሞ ሮያል ኔቪ ማለት የ እንግሊዝ ወይም የዩናይትድ ኪንግደም ወይም ደግሞ የብሪታንያ የባህር ኃይል ማለት ነው። ሮያል ኔቪ ነው የሚባለው። እነሱ ከሮያል ጋር ያላቸውን ግንኙነት ታጉታላችሁ። ሮያል ኔቪ እየተከታተላት ነው። ሮያል ኔቪ እንደዚሁም ደግሞ አር ኤፍ ፖሲዶን ፒ ኤት ፕሌኖች ይችኛን ወደ ት አቅጣጫ ወይም ደግሞ እየሄደች እንደሆነ አቅጣጫዋን፣ እንቅስቃሴዋን ምን አስባ ምን ልታደረግ እንደሆነ እየተመለከትናት ነው እና ትራክ ደ ቨዘልስ ኤቭሪ ሞቭ እያንዳንዷን እንቅስቃሴ ጠፍታባቸው ነበረ መሀል ላይ ገዛ፣ ግን እያንዳንዷ እንቅስቃሴ ወደ የትኛው አቅጣጫ በምን መንገድ እየሄደች እንደሆነ በግልጽ አስቀምጠናል እና ይሄኛው እጅግ አስቸጋሪ ሁኔታዎችን ሊፈጥርባቸው ይችላል የሚል ነው። የሚከታተሏት እንግዲህ ሁለቱ ናቸው። አንደኛው ሮያል ናቪው የባህር ኃይሉ ይንቀሳቀሳል። ሁለተኛው ደግሞ ይሄ ፔሴዶን ፒ ኤት የሚባሉት አውሮፕላኖች እነሱም እንደዚሁ የተከታተሏት ነው። እያንዳንዷን እንቅስቃሴ ምን እያደረገች እንደሆነ እየተመለከትናት ነው የሚል ሀሳብ ሰጥተዋል። እንግዲህ በዳውኒንግ ስትሪት ቢሮ ነው ወይም ደግሞ መወያያቸው ነው። የመከላከያ ሚኒስትሩ ሀሳብ እየሰጡት እንግዲህ ሮያል ኔቪው ሩሎቹን ወይም ደግሞ ከዚህ በፊት ምን ሲሆን ነው ጦርነት ማወጅ የሚችለው ወይም ምን ሲሆን ነው ጥቃት መሰንዘር የሚችለው የሚለውን ሀሳብም ደግሞ እስከ መቀየር የደረሰ እንገጅመንት ውስጥ ገብተዋልና እያንዳንዱን ነገር እያንዳንዷን ያንታር የምትባለው የስለላ መርከብ ፕሬዚዳንት ቪላድሚር ፑቲን የላኳት ነው የሚሏቸው። ኦፍኮርስ እሳቸው ናቸው፣ እሳቸውን ባይሆኑ ያው ያለሳቸው ትእዛዝ፣ እንደዚህ አይነት እጅግ ያለምንም ፖለቲካና የእንግሊዝም ፖለቲካ ሊነካ የሚችል ጉዳይ ያረጋሉ ተብሎ አይታሰብም። እንግዲህ ፑቲን ያረጓትን ስራ ያውቃሉ። እኛም ደግሞ ተከታትለናል። በቅርብ የተከታተልናት ነው። እንግዲህ በጣም በሰፊው ወደኛው የውሃ ክፍል እያካለለች የምትመጣ ከሆነ ግን ዋጋዋን እንሰጣታለን ነው ያሉት። እና በምን አይነት መንገድ ነው ዋጋ የሚሰጠው? እጅግ አስቸጋሪ ነው። እንግዲህ ሄል የሚሉት ይቺ 2015 ላይ ወደ ስራ የገባችው የፕሬዚዳንት ቭላድሚር ፑቲን የላኳት እጅግ አስቸጋሪ የስለላ መርከብ ስፓይ ሺፕ ዋጋዋን ታገኛለች ከማለታቸውን ባሻገር 2015 ላይ ስራ ስገባ አላማዋን እናውቃለን ነው የሚሉት። የሩሲያ የሜይን ዳይሬክቶሬት ፎር ዲፕሲ ሪሰርች ያ ማለት ወደ ጥልቅ የባህሩ ውሃ ገብታ ስለላ እንድታደርግ ስራ የሚሰሩ ዳይሬክቶሬት አለ፣ ወይም ደግሞ ጂዩ ጂአይ የሚባል ዳይሬክቶሬት አለ። በዛ ስር ነው የተቀመጠችው እና ዲዛይን የተደረገችው በጣም ሚስጥራዊ የሆኑ በሰላማዊ ጊዜም ቢሆን እንደዚሁም ደግሞ እንደዚህ አይነት በውጠትም ጊዜ ሆን ጉዳዮችን በስፋት ጠቅለል አድርጋ ዲፕ ኤን ቱ ሲ በጣም ወደ ባህር ውስጥ ገብታ ስለላ ስራዎች እንድትሰራ ተደርጋ የተሰራች ነች። እና ይሄ ደግሞ አያከራረመንም፣ ዋጋ የሚያስከፍለን ነው። ሁላችንም ጫና ውስጥ እንድንገባ የሚያደርግ ነው እና በቀላሉ ባይመለከቱት እንደዚሁ የ ሩሲያ ፖለቲከኞች የሚል ሀሳብ ነው እየሰጡት እና እያንዳንዷን ነገር ደግሞ እነሱ የሚመለከቱበትን አቅጣጫቸውን እያሳዩ ነው የሚገኙት። እና ይሄ እጅግ አስቸጋሪ ነው እና በጣም ስለ ጉዳዩ የተጠየቁት ሄሊ ምንድነው ያሉት ሚሊታሪ ፕላንስ ስ ፕላይ ዴንጅሮስ በየትኛውም መንገድ እንግዲህ በብሪታንያ ሚሊታሪዎች ላይ ወይም ደግሞ በዩናይትድ ኪንግደም የሚሊታሪ ሁኔታዎች ላይ አካሄዶች ላይ ጥያቄ የሚያስነሳ ነገር አለ ተብሎ ከታሰበ በዛ ልክ ደግሞ ጥያቄ ሊፈጥር የሚችል ጉዳይ ካለ እኛ የትኛውንም አስቸጋሪ ሁኔታዎችም ሆነን ቢሆን በምንም መንገድ እርምጃ ልንወስድ እንችላለን የሚል አቋም ያለው ነው እና ይሄ አስቸጋሪ ነው። ይሄ እንግዲህ ይሄኛው ያልኳችሁ በዳውኒንግ ስትሪት፣ ዳውኒንግ ስትሪት ነምበር ቴን ማለት ወይም ዳውኒንግ ስትሪት ማለት ቁጥር አስር ቢሮውም ሳይጨምር እንኳን ዳውኒንግ ስትሪት ማለት እዛ ላይ በጣም ትልቅ የዓለማችን ፖለቲካ የሚሰራበት የለንደን ውስጥ የሚገኝ ትልቁ የዩናይትድ ኪንግደም ቢሮ ነው ወይም ደግሞ የ እንግዲህ የእነሱ ፖለቲካ የሚሄድበት ወይም ደግሞ የለንደን ፖለቲካ የብሪታንያ ዩናይት ኪንግደም ፖለቲካቸውን በጣም በስፋት ዓለም ላይ እንዲሾር የሚያደርጉበት ትልልቅ ውሳኔዎች የሚወሰኑበት ነው እና በመግለጫ መልክ ነው በዚህ ጠንከር ብለው ያወጡትና እሳቸውን ብቻ በሰጡት ሀሳብ ላይ የማይቆም ጉዳይ ነው። ብዙ ሁኔታዎችን ስትመለከታቸው የሩሲያ ኤምባሲም ደግሞ በለንደን የሚገኘው የሩሲያ ኤምባሲ ስቴትመንት ወይም ደግሞ መግለጫ ሰጥቷል እና ይሄኛው መግለጫ የብሪታንያ አንደር ዋተር ብሪታንያ በምትሰጠው ተግባቦት ወይም ደግሞ ኮሚኒኬሽን በባህር ውስጥ የምታደርገው ኮሚኒኬሽን ላይ ፍላጎት የለንም። እነሱ ጋር እንደዚሁ አብረን የማውራት ወይም ደግሞ አብረን በዛ ፍላጎታቸው ልክ የሚሄድ ወይም የመነጋገር ፍላጎት የለንም የሚል ሀሳብ ነው የሰጡት። እና ይሄኛው ምናልባትም እነዚህ አገራት ወደ ምን እያመሩ ነው የሚል ጥያቄ ሊያስነሳ የሚችል ሆነዋል። አሁን ይሄኛውን አጋጣሚ ደግሞ እንግዲህ ቀደም ሲል እንደነገርኳችሁ በቀላሉ የሚያዩት የሚታይም ስላልሆነ የሩሲያ ኤምባሲ እኛ ከእናንተ ጋር አንፈልግ በኤምባሲ እንደዛ ካለ እናንተ ጋር በአንደርዎተር ወይም ደግሞ በውሃ ውስጥ ጉዳዮች ላይ መነጋገር አንፈልግም፣ ወይም ደግሞ ተግባቦት ሊኖረን አንፈልግም። ኮሚኒኬሽናችሁ ላይ ችግር ስላለበት እኛ ጋር የአንደርዋተር ኮሚኒኬሽን አላርለ አንድ መርከብ እንኳን ወደ እንግሊዝ ና እንደዚህ ትልቅ የሚባሉ ሀገራት ጋር ጥልቁ ወደ ሆነ ክፍል ሲገቡ ኮሚኒኬት ይደረጋል። ተመለሱ ወይም ደግሞ በዚህኛው አቅጣጫ ሄዱ፣ እንደዚህ ማድረግ አለበት። ይሄኛው ፕሪዘርቭድ የሆነ ቦታ ላይ ነው ላይ ፕሮቴክትድ ነው ምናምን እንደዚህ አይነት አሉ የውሃ ላይ ሩሎች በነዛ መሰረት መንቀሳቀስ አንፈልግም፣ ዊ አር ናት ኢንትረስት ነው ያለው። እና ይሄ ምንድን ነው የሚያሳየው የሚል ጥያቄ የሚያስነሳል። ና እንግዲህ የአክሽኖች ሊወሰዱ የሚችሉ አክሽኖች አክሽኖች ዘ አክሽን ኦፍ አር ካንትሪ አንደርማይኒንግ ሴኩሪቲ ያው ማለት ስቴትመንቱ ምንድን ነው? እኛ የምናደርጋቸው እንቅስቃሴዎች የዩናይትድ ኪንግደምን ብሔራዊ አንድነት ወይም ደግሞ የዩናይትድ ኪንግደምን ሉዓላዊ ግዛት በሚጥስ መልኩ ወይም እነሱ በሚያስቡት ልክ አይደለም እኛ ስራችን ነው የምንሰራው የሚል መግለጫ ነው የሰጠውና እንደዚህ እንደዚህ አይነት እንቅስቃሴዎቹ ግን በጣም አስቸጋሪ ናቸው። እንግዲህ የለንደን ሩሶፎቢክ አለባት። ሩሶፎቢክ ማለት እንግዲህ ሩሶፎቢክ ያው እንደምታውቁት ሩሲያ ጠል የፖለቲካ አቋም ማራመድ ወይም ደግሞ እንደ ህዝብ አንዱ ባንዱ ላይ አንድ ህዝብ ባንዱ ላይ ለምሳሌ እንግዲህ ቢኒያም የሚባል አንድ ትራይብ ቢኖር ወይም ደግሞ ቢኒያም የሚባል አንድ ማህበረሰብ ቢኖር ያን ቢኒያሙ ፎቢያ ብለን ልንጠራው እንችላለን። ኦፍኮርስ አፕሮፕሬት ላይሆን ይችላል፣ ግን እንደው ሌላ ስም ከምንሰጥ ብዬ ነው። ለምሳሌ ሳውዝ አፍሪካ ላይ ያለው አላር ላይ የሳውዝ አፍሪካ ላይ ጥቁሮች ነጮች ፎቢ ያለባቸው እና ከዛ አንጻር ነው። ሩሲያ ፎቢክ ማለት ሩሲያ መፍራት ማለት ነው። እንግዲህ የብላክ ፎቢክም አለ፣ ኢዝላሞፎቢክ አለ ክርስቲያን ፎቢክ አለ፣ አንቲሰሚቲዝም እንደሚባሉት አይነት አንዱን እንትን ብሎ ማየት መጥላት ወይም ደግሞ በስጋት መልክ ማየት ነው። ስለዚህ ሩሶፎቢክ ስላለባቸው ነው። እና ለንደን እንጂ እኛ እንደዚህ አይነት አንድም ችግር ውስጥ ገብተን አናውቅም፣ ወደፊትም አንገባም የሚል ግልጽ አቋማቸውንና ሀሳብ ነው እየሰጡት ግን በምን መንገድ እንዴት በምን ሁኔታ የሚለውን በግልጽ አላስቀመጡትም። ይሄኛው ወደ ሶፋ ቢኩ የወታደራዊ ውጥረትን እዛ አካባቢ ላይ የመንገስ ወይም ደግሞ ወታደራዊ ውጥረትን የማስፋት ውጥን ያላቸው የብሪታንያ ፖለቲከኞች አሁንም እንደዚህ አይነት ናሬሽን እየፈጠሩ ጫና ለመፍጠር ይፈልጋሉ፣ እኛን ለመውጋት ይፈልጋሉ የሚል መግለጫው ያትታል። እነዚህ እነዚህ ሀሳቦች የሁለት ሀገራት ለዛውም በጣም ታሪካዊ ችግር ያለባቸው ጠላት ተባብለው የተፈራረጁ ሀገራት ናቸው። በነገራችን ላይ እንዲያው ዲፕሎማሲ ስለሆነ ወዳጅ ስለሆኑ አብረው ይሰራሉ እንጂ በጣም በታሪካቸው ከተመለከታችኋቸው ምናልባት በአንደኛውና በሁለተኛው የዓለም ጦርነት አንድ ላይ ስለሰሩ ወይም ደግሞ አንድ ላይ ሆኖ ጀርመን ስለወጉን ወይም ሌሎች አሊያንስን ወይም ከነሱ በተቃራኒ የቆሙትን ስለመቱ ሳይሆን፣ ለንደንና ሞስኮ በተለያየ አጋጣሚ ግን የታሪክ መቀማማትን ብቻ ሳይሆን የሆነ የብዙ ጉዳዮች ጥያቄ ያለባቸው በስጋት የሚተያዩባቸው እንትኖች አሉና ይሄኛው ሜይ ቢ እንዴት ሊሆን ይችላል፣ በምንስ መንገድ ሊቋጭ ይችላል የሚለውን አስቸጋሪ እያደረገባቸው መጥቷል ና ብዙዎቹ ሀሳባቸውን ለመግለጽ እንኳን የሚፈልጉ አይደሉም፣ በዚህ ሰዓት ና ይሄ ምንድን ነው የሚለውን ሊወስድ ይችላል። እጅግ አስቸጋሪ ነው። ከዛ ውጭ ደግሞ እንግዲህ የዩክሬን የተጠቀመቻቸው አታከምስ የሚባሉ የጦር መሳሪያዎች በጣም በተለያዩ አቅጣጫዎች ላይ እንደዚሁም በተለያዩ አቅጣጫዎች ላይ በማናት በራሽያ ላይ ዩክሬን የተጠቀመቻቸው አታክምስ የጦር መሳሪያዎች ጥቃት አድርሰዋል። እነዚህ አታክምስ የጦር መሳሪያዎች ደግሞ በትክክልም ሩሲያና አሜሪካን ወደ ውጥረት ውስጥ ሊያስገቡ የሚችሉ ናቸው ተብሎ የሚወሰዱ ናቸው። ስለዚህ ውጥረቱ ትንሽ ሰፋ ብሏል ያልኳችሁ ለዚህ ነው። ምክንያቱም ከዚህ ቀደም ከምናውቃቸው ጉዳዮች ይልቅ አሁን ባለው ሁኔታ አንዱ ሌላውን የሚያይበት መንገድ ወይም ደግሞ በስጋት መልክ የሚተያዩበት መንገድ ከትላንቱ ዛሬ አስፈሪ ሆኗል እና ለምን፣ በምን መንገድ፣ እንዴት በብዙ ጥያቄዎችን የሚያነሱባቸው ሰዎች አሉ። ግን ደግሞ ይህን ጥያቄ መፍታት የሚችለው ማን ነው የሚልም ጥያቄ ይነሳል። ስለዚህ አታክምስ ማለት በነገራችን ላይ ከዚህ በፊት አሜሪካና ራሽያ ወደ ውጥረቱ ሊገቡ ነው ጫፍ ላይ ደረሱ አፋፍ ላይ ደረሱ ምናምን ሲባልበት የነበረው አታክምስ ተሰጠ ማለት ሩሲያ የአታክምስ ገና ሊሰጥ ነው የሚል ሀሳብ ሲመጣ ኒክሌር ጦር መሳሪያ ለመጠቀም ጉዳዮችን ስተ ማመቻቸ የነበረች ሀገር ናት። ያ ማለት ትሬሾልዱን ዝቅ አድርገው ፕሬዚደንት ቪላዲሚር ፑቲን ለዋላዊነታችን ከተነካ ረዥም ርቀት ወንጫፊ ሚሳይል ለአንድ ንክል የታጠቀ ሀገር ረዥም ርቀት ወንጫፊ ሚሳይል እንዳታከምት አይነቶቹን ሰጥቶ በዩክሬን በኩል ከተመታን እኛ እንደተመታን እንቆጥረዋለን የሚል ህግ እስከ ማድረስ እስከ ማሻሻል የደረሱበት ነው እና ይሄ ምናልባት እጅግ አስቸጋሪ ነው። ሩሲያን በጣም ኢንዲፔንደንት ኦፌንሲቭ የሆነ ጥቃት መጀመሯ ይታወቃል። ለዛ እንደቀጠለች ግልጽ ነው። ግን አንዳንድ ሂደቶች በቀላሉ እንደዚህ ይሄ ስለሆነ ይሄ ስለሆነ የማይባሉበት የፖለቲካ አውድ ላይ መድረሱን በግልጽ የሚያሳይ ነው እና የአሜሪካ ወታደራዊ ባለስልጣናት የዩክሬን ሩሲያ ጦርነት ስለሚያበቃበት አጋጣሚ ደግሞ ለመምከር ኬቭ ገብተዋል። ኬቭ ገብቶ ምድነው የሚመክሩት በምን ጉዳይ ነው የሚመክሩት የትኛው ሁኔታ ላይ መፍትሄ ይሰጣሉ የሚለው እጅግ አስቸጋሪ ቢሆንም ግን ደግሞ በሌላ በኩል አታክም ስንሰጥተው ሩሲያን አስመቱ ዳይና ሩሲያን ምላሽ ትሰጣለች አሜሪካና ሩሲያ ጥያቄ ውስጥ ገቡ የሚል ጉዳይ ባለበት እንደዚሁም ደግሞ ሩሲያ የስለላ መርከቧን እንግዲህ የአንታር የምትባለውን ወደ ዩኬ ባህር መርከብ የባህር አካባቢ ላከች፣ ከዛ ተመለሰች ወይም ደግሞ አቅጣጫ ቀይድ የተባለች ታዘዘች ምናምን የሚሉ ነገሮች በመጡበት አጋጣሚ ደግሞ ፔንታጎን ከፍተኛ ባለስልጣናቱን ጦርነቱን ለማስቆም የዩክሬንን በተለይም ወደ ኪየቭ ላከ ልኩን ላከ የሚል ሀሳብ ደግሞ እንሰማለን። የአሜሪካ ፖለቲካም ሳይሆን ይህ የአለም የፖለቲካ ውዥንብሩ እንደዚህ ነው። አንዱ በዚህ በኩል ዝግጅት አለ፣ በዛ በኩል ደግሞ ጉዳዩ እናረጋጋው የሚል ጉዳይ አሉና የአሜሪካ እንግዲህ ዋና ጸሐፊ የጦሩ ማለት ነው ዳን ድሬስ ኮል ይባላሉ። እሳቸው ናቸው ልዑካን ቡድን ሚሽነሪስ እየመሩ እንግዲህ የገቡት ኬቭ ዛሬ ነው። በነገራችን ላይ ዛሬ እሁድ ነው የገቡት፣ ሌሊቱም ማለት ነው ፕሬዚዳንት ቨርሜን ዘለንስኪን እንግዲህ አግኝተው በተለያዩ ጉዳዮች ላይ ይነጋገራሉ። እጅግ አስቸጋሪ ነው። ረቡ አሜሪካና ሩሲያ የዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም እቅድ እያዘጋጁ ስለመሆኑ መረጃዎች እየወጡ ነበረ። ይህን መረጃ ተከትሎ ደግሞ አንዳንድ ትንሽ አልተግባባንም አይነት አቋሞችን ስንመለከት ነበረ። እና እነዚህን ሀሳቦች ላገራችሁ ብዬ ነው ውድ ቤተሰቦቼ እንግዲህ በዚህ በዚህ መልክ የመጣሁት። ጊዜ ለመቆጠብ ቶሎ ሀሳብን ሰፋ አድርጌ ለመናገር ነው እና እንግዲህ ወደ አገር ቤት ስመለስ ደግሞ የተለመደ ትንታኔያችንን እንቀጥልበታለን። በጣም ነው የማመሰግናችሁ። ላይ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንቀጥሉ። ታንኪው።